መጀመሪያ እኮ አላደመጣችሁኝም። የነበረው ስቲዲዮ ስለከፈትኩ ፎቶች እየተነሳው ለፕሮሞሽን እየሰራው ነው እንጂ ሌላ ነገር አይደለም። ሳልነግራችሁ ነ ማገባ ዲኮር ሁሉም ነገር ተዘጋጅቷል። ስቱዲዮ ሄደን እንመርቀው።

ተባረክ፣ ብሩክ አሜን። የተባረከ የተቀደሰ ቤት አድርግልህ፣ አሜን። በዚህ ሰርተህ በዛ አግኝተህ እድሜና ጤና ይስጥህ፣ አሜን። ተባረክ፣ ብሩክ አሜን። ለትልቅ ደረጃ ያድርስህ፣ አሜን። በርታ፣ አሜን። ወንድማችን እደግልን፣ ተለወጥልን። ከዚህ በላይ ስፍት ትበልልን። አግብተ፣ ወልደ፣ ደምቀ፣ አሸብረቀ እንድናይ እግዚአብሔር አምላክ ይርዳል። ከዚህ በላይ እቺን፣ ደግሞ ጸጉርሽን ደግሞ እንደዚሁ ጥቁር እንደተቀባሻት ጥቁር ያርግል። በጣም አመሰግናለሁ። ስቱዲዮውን እዩት። እኔ ኬክ ቆረሳ አለ እና ስላለ የምነግራችሁ ነገር አለ። እንግዲህ ታዳሙጡኛ ማላችሁ እስከዛ ስቱዲዮ ምናምን ይዙት

በመጀመሪያ እንግዲህ ያው የተሰማቸውን ስሜት እናት አባቴ ይናገራሉ። ከዛ በኋላ ደግሞ ያው የወጣውን ወጣ ውረድ ሁላችንም የምናቀት ነው ወንድሙ ሁላችንም እና የነበረውን ነገር ትንሽ ትውስታ አድርገን ከዛ እንኳን ደስ ያለ በድጋሚ መልእክት አስተላልፈን እንግዲህ የተዘጋጀውን ኬክ የምንቆርስ ይሆናል ማለት ነው። እስቴቲትዬ ምን ተሰማሽ? እንግዲህ የቀረው ደግሞ አንድ ልጅሽ የመጨረሻ ልጅሽ እየው ነበርም እየውም ደግሞ ይሄን የመሰለ ስቱዲዮ ከፍቶ እንግዲህ ለወግ ማረጉ እንግዲህ ኦልሞስት ድርሶ ማለት ይቻላል። ከዚህ በኋላ ደሞ እግዚአብሔር ከፈቀደ ይሄን ስራውን አስፍቶ ወደ ትዳሩ የሚሄድበት ነገር ቅርብ ነው የሚሆነው። እስኪ የተሰማሽን ነገር። በጣም ደስ ብሎኛል። እግዚአብሔር ይመስገን። እናትና ልጅቱ ክብራቸው ይስፋ። እዚያ በቃት። በጣም ነው ደስ ያለኝ። በጣም ደክሞበታል። በጣም ነው ሲባክን። በጣም ነው እንትን ያለኝ። በጣም እግዚአብሔር የተመሰገነ ይሁን። ሁሉን አድርጎ ያጌጣ እግዚአብሔር ይመስገን። አሁንም ለቁም ነገር ያባል ጤና እድሜ፣ ልቦና አነሳ ሀሳብ ይፈጽምል። በጣም የሚገርማችሁ ይሄንን ስቱዲዮ እንደ ቀላል እንዳታየው ከሶስት ወሩ በላይ እንቅልፋቶበት ተጨንቆ ያደረሰው ነገር ነው። እና በጣም በጣም የሚመሰገን ሊበረታታ የሚገባ ልጅ ነው። በዚህ እድሜው እንግዲህ ሁላ ነገሮችን ውጣ ውረዶችን አልፎ ካለችው የምታገኘች የሚያገኘውን ገንዘብ አጓጉን ነገር ሲያሳልፍ ለቁም ነገር አውሎ እዚህ ጋር መድረስ ማለት በጣም ትልቅ ነገር ነው። እስቲ አብዬም የተሰማህን ነገር ተናገረና ደግሞ ይህን ነገር እግዚአብሔር ቤቴ ማርያም ክብር ምስጋና ይግባትና ይሄን ላሳየችን ክብር ምስጋና ይግባው። ብዙ ደክሞበታል፣ ብዙ ለፍቶበታል። ወደ ሶስት ወር አካባቢ ነው ሲሮጥ ይሄ ከሰራተኛ ጋር አንተን ሲል ይሄን አርጉ ይሄን አርጉ ሲል በጣም ነው የደከመው። ለዚህ መድረሱ ደግሞ እግዚአብሔር ክብር ምስጋና ይግባው። እግዚአብሔር ደግሞ የተባረከ የተቀደሰ ያድርግልህ። በዚህ ሰርተ በዚህ አድገ ነገ ደግሞ የተሻለ ነገር ልትፈጥር ያድርግህ። ጤናውን እድሜውን ይስጥ። ዋና ጤናና እድሜ ነው። ጤናና እድሜ ይስጥ። ልጅ ተባረክ። ብሩኩን ነገ ደግሞ ዓለምን እንድናይ ፍሬን እንድናይ ያብቃ። ለይሄ ላደረገ ጌታ ክብር ምስጋና ይግባው። ለእናትና ልጁ በጣም ጥሩ በጣም ደስ ይላል። እንደው ምናልባት ቤተሰቦቼ ዩቲዩብ ላይ ኮሜንት ላይ ብዙ አነባለሁ እና ልጆቻችሁ ጥሩ ናቸው ያው እኔ ራሴ እንደዚህ ለማለት ፈልጌ ሲሆን ብዙ ጊዜ የሚመጣውን ኮሜንት ነው እና እንዴት ነው ምንድን ነው ሚስጥሩ ይላሉ። እስኪ እናንተ እንግዲህ ያለውን ነገር ነገሯቸው። ሚስጥሩ እንግዲህ ፈጣሪ ነው። እኔ ገና ልጆቼ ስወልድ ሳልወልድም በፊት ወንድ ከወለድኩ ለመድሃን አባት እሱ ነው፣ ስራ የሚሰጠው እሱ ነው፣ በህይወት የሚያኖረው እሱ ነው ብዬ ለሰጠት የክርስትና ራሱ ለመድሃን የሚሰጠት መድሃን ያለም አላሳፈረኝም። እዚህ ደረጃ ሁሉ የሚያደርሳቸው እሱ ነው እና መድሃን ክብር ምስጋና ይግባው። አራቱ ልጆቼም ቀጨኔ መድሃን ያለም ነው ክርስትና ያሳው። ሴቷን ደግሞ ቤት ማርያ ብዬ እንጦጦ ማርያም ነው ያስታውሳለሁ። አስር ሰዓት ላይ ዝናብ እየዘንበ ነው ይዤ ሂጄ በእግሬ መኪና የሚል ለነበረ በእግሬ ይዤ ሂጄ ክርስትና ሁሉ ያስነሳሁት እና እሷም የቤቴም አላሳፈረችኝም። ትልቅ ደረጃ ደርሳታለች፣ ወልዳለች፣ ከብዳለች። አሁንም ትውለድ፣ ትክበድ ከባሏ ጋር ፍቅር፣ ሰላም፣ ጤና። እሱም ጥሩ ሰው ነው፣ ጥሩ አማች ነው ያገኘሁት፣ ጥሩ ሰው ነው ያገኘሁት። እና ሁላችሁም ተባረኩ፣ ልጆቼ ወዳችኋለሁ። የልጆችን ባለቤት፣ የልጄም ባለቤት ሁሉ የተባረክ ይሁን። እራቶቼም ሁሉ እግዜር ይስጥልኝ። ሁሉንም ነገር እሱ ጨርሶታል። እግዚአብሔር ይመስገን። ሁሉን ያደረገው እኛ ሳ እናትና ልጁ ናቸው ሁሉንም ያደረጉት እኛ ምንም የሚያደርገው ነገር የለም። ሁሉም ይጨርሶታል፣ እግዚአብሔር ይመስገን። ክብር ስፋ ለመድኃኔዓለም። እኔ ደግሞ እንግዲህ እንደ ልጅ ያየሁትን መጨመር ፈልጋለሁ። ትልቁ የቤተሰባችን ሰላም ፍቅር መሆንና ልጆቹም ደግሞ እዚህ የመድረሳቸው ሚስጥር ብዬ የማስበው አባትና እናቴ ሰው ላይ ክፉ ሲያደርጉ አይቼ አላቅም፣ ለሰው ክፉ ሲመኙ ላ አይቼ አላቅም። ሰው በደግነት በመልካምነት ሁሌ ሲያደርጉ ሰዎች በብልጠት ነገሮችን ላያደርጉ ሲሞክሩ እራሱ እነሱ ሞኝ ሆኖ ፍርዱን ለእግዚአብሔር ሰጥተው ሲያሳልፉ ነው የማየውና ያ ነገር እግዚአብሔር በልጆቻቸው በኑሯቸው በብዙ ነገር ባርኳቸዋልና ትልቁ ነገር የልብ ንጽህና ነው እና እባካችሁ ሁላችሁም በተቻለ መጠን የልባችሁ ላይ ያለውን ነገር ንጹህ ካደረጋችሁ እግዚአብሔር በመንገዳችሁ በህይወታችሁ ጣልቃ እየገባ መልካሙን ነገር ያሳያችኋል ብዬ አስባለሁ። እዮብዬ እስቲ በመጨረሻ የነበረውን ውጣውረድ ድካሙን ከሰራተኛ ጋር ይሄ ተብላሽ፣ ይሄን አቃና፣ ይሄን አስተካክል፣ እንዲህ አይደለም እንዲህ ነው፣ እንደዚህ ያምራል፣ እንደዛ ያምርም ብዬ ተባባለ የነበረው ትግል ከባድ ነበር እና ስለዚህ የነበረው ነገር ስ እሺ በጣም አመሰግናለሁ። ከምንም በላይ ዛሬ ለእኔ ልዩ ቀን ነው፣ በጣም ደስ ብሎኛል። ከቤተሰቦቼ ጋር ይህንን ጊዜ በማሳለፍ እንዲሁም ከእናንተ ጋር ይህን ጊዜ በማሳለፍ በጣም ደስ ብሎኛል። እንግዲህ ስቱዲዮ ሲሰራ ሁላችሁ ያያችሁት ነገር ነው። ብዙ ጠዋሮዶች አሳልፌ ያለው ከሶስት ወር በላይ ብዙ ነገር መስዋዕትነት ንከፍየ ነው እዚህ ላይ የደረስኩት። ዩቲዩብ ላይም ከሶስት ወር ማለት ይቻላል በስትክክል እየሰሩ አልነበረም ምክንያቱም እዚህ ስቱዲዮ ግንባታ ላይ ስለነበርኩ ሀሳቤም ሁሉ ነገር እዚህ እንዲሳካ ነበር እና እግዚአብሔር ይመስገን ተሳክቷል። ከምንም በላይ ግን ከምንም በላይ ለመሰገን ፈልገው ሉሉ እግዚአብሔር ነው። ከሚገባኝ በላይ ነው የተደረገልኝ። እናቶች በጣም በጣም ከምለው በላይ ሲጨንቀኝ ሲጠበኝ ሁሌ ማመከራት ከአቅሜ በላይ ነው እና እግዚአብሔር ይመስገን ስለሁሉም ሁሉም ነገር። ለዚህም ለመረሴ ሁሉም ነገር እኔ በእኔ አቅም አይደለም። መብርሃን እሷ ጣኛ ገዛኝ ነው። ስቱዲዮ ሲገነባ ገና ሳልጀምረው በፊት ጻድቃን ሄጅ ነበረ። እዛ ሄጅ እናት ርጅኛ ጊዜ ብዬ ነው ስቱዲዮ ጀመርኩትና አላሳፈረችኝም። እግዚአብሔር ይመስገን በጣም ደስ በሚል ሁኔታ ተገንብቶልኛል፣ እና መብራን ፕሮስፋ ማዘርም ፋዘርም በጸሎት እያገዙኝ ሁሌም ቢሆን ጨንሲ ጨንቀኝ ሲተባ የሚል የሚስልኝ እየጸለዩልኝ ምን እያሉልኝ እዚህ ደርሻለው፣ እና እግዚአብሔር ተመሰገነ። ያው ከባድ ነው። ስለ እውነት አልነግራችሁም፣ እሱ ስሜቱን እኔ በጣም እጋረዋለሁ። ምክንያቱም እኔም አሁን እንግዲህ አይታችሁታል፣ ቃል ፈርኒቸር የሚለውን ስከፍት ያየሁትን ፍዳ ያየሁትን መከራ ያየሁትን ጭንቀት እንቅልፍ ማጣት አውቀዋለሁ። እሱም ደግሞ እኔ እንደውም ቢያንስ በእድሜም በምንም ብዙ ነገሮችን አሳልፍ ያለው፣ እሱ ደግሞ ገና በዚህ እድሜው የሁላ ነገሮችን ሲያሳልፍ በጣም ሲጨነቅ ነበር። አብሶ ከሰራተኛ ጋር የነበረው ነገር በጣም ከባድ ነበርና። ሁሉንም ግን እግዚአብሔር የማያልፍ የለም አሳልፎ ይህንን ቀን ስላሳየ ክብር ምስጋና ይግባው። አይዞ፣ ነገ የተሻለ ቀን ይመጣል። ያንን ትልቁን ተራራ የማይገፋውን ተራራው ወጥተ ጫፍ ደርሳል። ከዚህ በኋላ ደግሞ በደንብ በሰራዎች የምትታወቅበት የምታደርግበት የምትለወጥበት ያደርግላል ብዬ ተስፋ አድርጋለሁ። እስቲ ዛሬ ደስታ ቀን ነው። ኦኬ፣ እንግዲህ ያው ደስታው በጣም እጥፍ ነው። በአጋጣሚ ሆነ ወንድሞች በመልካም ሲሆኑ የተሻለ ነገር ላይ ሲደርሱ በጣም ደስ ይላል። እግዚአብሔር ፈቅዶ በሁለት ቀን ልዩነት ሁለት ደስታን እግዚአብሔር በቤታችን አድርጓል። ያው ደስታዎች ሁሉ እንግዲህ እግዚአብሔር በእግዚአብሔር ይመጡ ናቸው። ወንድሞች ደግሞ በዚህ መልክ ሲቀመጡ በጣም ደስ ይላል። እኛ ከዚህ በላይ ትልቅ ነገር እንጠብቅባቸዋለን። ትልቅ ነገሮች ተፈጥረዋል። ያው ለቅሶ እምባው፣ ስሜቱ እንረዷለን። የሚያለቅስን ሰው እያለቀስክ አትረደውም። በተቻለ መጠን ቆፍጠን ብለህ ነገሮችን ደግሞ የተሻለ መንገድ እንዲጓዝ ማድረግ መቻል አለብን። ለመጀመሪያ ልጅ ያንን ስሜት ነው ልናጋራ የፈለግ ነው እንጂ ያው ስሜቶቹ ያሉት ነገሮች ሁሉ እንረዳቸዋለን። ምክንያቱም ውጣ ወረዶች ከሌሉት ደግሞ ፍሬውም ጣፋጭ አይሆንም። ያን ፍሬ ጣፋጭ እንዲሆን ያደረገው የደከመበት ድካም፣ ልፋት ስላለ ነው። በምንችለው አቅማችን ሁሉ እግዚአብሔር በረዳን መጠን ሁሉ የምንችለውን ነገር ሁሉ አርገናል። ግን የእሱ ጥረትና ደግሞ ልፋት እዚህ ድረስ አድርሶታል። ተስፋ አረጋለ የወደደውን ሙያ መርጦ እዚህ ጋር ስለገባ ማንም ሰው ደግሞ የወደደውን ነገር መርጦ ለከፈለው ነገር የሚከፍላቸው ክፍያዎች ሁሉ ፍሬዎቹ በጣም ጣፋጭ ናቸውና። ሰላም ጤና ይስጥልኝ። እንዴት ናችሁ? ኤደንስ ከቱር ብራይደል ሾፕ አዳዲስ እቃዎችን እያስገባን ነው ዘመናዊ እንዲሁም ደግሞ ጥራታቸውን የጠበቁ ከተለያዩ ሀገራት አዳዲስ እቃዎችን ለእናንተ ይዘን ቀርበናል። መታችሁ እንድትጎበኙ እንላለን። የምንገኘው ከኤድና ሞል አደባባይ አጠገብ ሳውዝጌት ፕላዛ ሰከንድ ፍሎር 204 ላይ መታችሁ ቼክ እንድታደርጉ ነው። እናመሰግናለን። እንደ ወንድምነት ይኮርችበታለሁኝ። ከእግዚአብሔር ጋር ደግሞ ቀጣዩ ምዕራፍ ደግሞ የተሻለ እንደሚሆን ተስፋ አድርጋለሁ። ማናችንም ብንሆን እዚህ ቤተሰቡ ስንሆን በመተባበር መነጋገር ሲሆን የተሻለ ነገር ማምጣት እንችላለን። በስራ የሚያምን ቤተሰብ ሆኖ ስለነበረ ዛሬ ሁሉም በየራሱ ካለው አቅም ላይ ያለችዋን ነገር እየጨመረ ይዞ ለተሻለ ሩጫና ለተሻለ ነገር እንዲጥር አድርጎታል እና እግዚአብሔር ደግሞ ለቤተሰብ ደግሞ የሚያስተላልፈው ይህንን ነው ትልቁ ቁም ነገር ብዬ አምናለሁ። እኔ በጣም ደስተኛ ነኝ። እግዚአብሔር ደግሞ ቀጥሎ ደግሞ ያለው ምዕራፍ ደግሞ አላለቀምና እንደ እግዚአብሔር ፍቃድ በርትቶ ጠንክሮ ደግሞ የተሻሉ ስራዎችን የተሻሉ ነገሮችን አምጥቶ እኛም ካለን ልምድና ካለን እውቀት ለእሱም ያካፍለውን ነገር እያካፈልን የተሻለ ስራ እንደሚሰራ ተስፋ እናደርጋለን። ዛሬ ስሜቱን በዚህ ስለገለጸ ደስ ብሎኛል። እሺ ጓደኛው መናገር ይፈልጓለ። ከዛ በፊት አንድ ለወጣቶች መልእክት ማለት ነው አለኝ አሁን ድንገት ስታየውን እዮብ ፒክቸርስም እዮብ እዚህ ጋር ይሄን ነገር ከፍቶ እኔም ደግሞ ቃል ፈርኒቸር ብዬ ከፍቼ ዩትዩባችንም በአንድ ው መቶ ሺህ በአንድ ቀን እየታየ ብዙ እድገቶችን ስታዩ ዝም ብሎ አልጋ ባልጋ የመጣ ነገር አይደለም። ተጨንቀን ተጠበን እንቅልፋተን ወተን ወርደን የኔን እንባ የኔን ጭንቀት የኔን እንቅልፍ ማጣት ቃልይ ታውቀዋለች። የነበረውን ነገር የዮብን እኔ አውቀዋለሁ። ስሜቱን ለመናገር ይህን ነገር ህመሙን ድንገት ሳነሳበት ምን ያህል እንዳለቀሰ አይታችኋል እና ዋጋ ተከፍሎበት ነው። ስለዚህ የሆነ ነገር ለመድረስ ስፈልጉ ዝም ብላችሁ ተቀምጣችሁ አይመጣም። በቃ ልፉ፣ ጥሩ ጣሩ ነገሮችን ለማድረግ ሞክሩ። ያለ ስራ ያለ ልፋት ምንም ነገር አይመጣም። ያችን ዳገት ለመውጣት ፈርታችሁ ወደኋላ ስትመለሱ ዘላለማችሁን ቁጭ እንዳላችሁ ትላችሁ። ስለዚህ ያችን ዳገት ተንፋቀቋት፣ ውጧት። ዛሬ ባትውጧት ነገ ባትት እግዚአብሔርን ነው እምላችሁ፣ አራተኛ አምስተኛው ላይ ትወጣላችሁ። ከዛ በላይ ደግሞ ፈጣሪያችሁን ለምኑ። ይሄን ለማት ፈልጋለሁ። እስቲ ጓደኛው ደግሞ የነበረውን ነገር ደግሞ በይበልጥ ያውቃልና የሚለውን ደግሞ። እሺ አመሰግናለሁ። በመጀመሪያ እዮብ እንኳን ደስ አለ ለፍታል፣ ይገባሃል። ላለው እና አንድ ስለዩ መናገረው በችግሬ ጊዜ ደርሶ በደስቴ ጊዜ ደርሶ በሁሉ በሁሉ ነገር ጊዜ ደርሶልኝ ከጎኔ ነበር። እንደውም ለእኔ ኪዳን ሁለት ከሰጠችኝ ስጦታ መሀል ለእኔ እዩብ አንዱ ነው። ምንም ይሄ ለውሸት ቪዲዮ ምናምን አለ ከልቤ ነው የማውሬን ነገር እና እዩብ ለኔ ሁሉ ነገር በቃ ልክ ወንድሜ ነው። በቃ ያ ወንድሜ ብዬ ይዋል ልክ በቃ ወንድሜ ይሉ ለኔ እና ብዙ ነገሮችን ከሱ ተምሬያለሁ። ብዙ መልፋትን፣ መጠንከር እኔ በህይወት ከእዩብ ጋር ሲሆን ተኝቶ አይቼዋ አላውቅም። እንዲህ እንቅልፍ ይሄ እንቅልፍ እንደዚህ አይነት የሚተኛው እንቅልፍ ተኝቶ አይቼዋ አላውቅም። አስራ ሁለት ሰዓት ላይ ሁሌ ንቁ ነው። ምንም ስራ የሚኖርበት አይኖርበት አተወርሳል ሁሌም አክቲቭ ነው። እና መተኛት የስንፈት ባህሪ እንደሆነ ነው የሚያወረው የሚለው። እና ይሄን ስቱዲዮንም ሲከፍት ከመክፈቱ በፊት ዜሮ እያለ ነበር፣ ዜሮም እያለ ይህን ነገር እንደሚያደርገው አውቅ ነበር። እና ለእኔ እዮ ይሄ መነሽ ምንም እንደዚህ የሚያስብል ነገር የለም ትልቅ ትልቅ ደረጃ ላይ የሚደርስ ትልቅ ነገር ለሰው ለራሱ ብቻ ሳይሆን ለትንንሽ ሰዎች ትልቅ ነገር የሚሰሱ ትንንሽ ሰዎችን ትልቅ የሚያደርግ ሰው ነው እና እዮብ፣ እግዚአብሔር ይስጥ፣ ስለ ሁሉም ነገር ስላደረግልኝ ስለሁሉም ነገር እግዚአብሔር ይስጥ። ኪዳን ውስጥ አመሰግናለሁ። ከዚህም በላይ ይገባሃል፣ በርታ፣ ጠንክር፣ አመሰግናለሁ። እሺ፣ ኬኩ እየቀለጠ ነው። ትንሽ ሙቀትን በዛበት፣ እምባ በዛበት መሰለኝ። እሺ ያው ብዙዎች መናገር ይፈልጋሉ። ታይብ እንዳንወስድ እንግዲህ አጠራጠር እያደረጋቸው እርቺም እንኳን ደስ ያለ ቢሆን እቺም ብቸኛ እህታችን ስለሆንሽ እ የቤ እንኳን ደስ አለ። ያው ይገባሃል። ይሄ ያው የልፋትህ ውጤት ነው። በዚህ ውስጥ ማለፍ ከገንዘብም ከምንም በላይ የማታገኘውን እውቀት ነው ያገኘኸው። በዚህ ውስጥ ማለፍ ነገ ትልቅ ደረጃ እንድትደርስ እንድጠነክር ያደርግሀልና ልትወዶ ይገባል። ከዚህም በላይ ደግሞ ትልቅ ነገር እንደምታደርግና ትልቅ ቦታ እንደምትደርስ በጣም በጣም አምናለሁኝ። እግዚአብሔር ከአንተ ጋር ይሁን፣ የኔ መልካም፣ እወድሃለሁ። በጣም ደስ ይላል። ቃልዬ፣ እንግዲህ አንቺ ያው በመጀመሪያ የባይ እንኳን ደስ አለህ። ያው እኔም ያው ለቤተሰቡ እንደ አንድ እህት ነኝ ራሴ ነው የምቆጥረው እና ዮባን ሁሌ ሳየው እላለው፣ በቃ ለእኔ ታናሽ ወንድሜ ነው። እንደ ታናሽ ታዞኝ ና ስለው መቶ፣ ሂድ ስለው ሄዶ፣ የትም ቢሆን የትም እንደ ታናሽ በቃ አላረለ ለእኔ ታላቅ እህቱ ነው የምመስለው ራሱና፣ ምንም አድርግ ያልኩትን በሙሉ እያደረገ ሁሌም ደግሞ ያው ሲያቅተው ይደውልልናል። ጠዋት አይልም ማታ አይልም በቃ አላረለ። ለስራው ያለው ጉጉት ሁሌም ነበር የማይበትና ደግሞ እንዲተሳክቶልክ ስላየው በጣም ነው ደስ ያለኝ። እንግዲህ በዚህ ደግሞ በርታ፣ ቀጥል። ከዚህ በላይ ደግሞ በጣም ብዙ ነገር ማድረግ እንደምትችል እናቃለን፣ ትችላለህም። እንኳን ደሳለዩ ባይ እንኳን ደስ አላችሁ፣ ደውላችሁ። ይሄ ደስታ የየው ብቻ አይደለም የእኛ ሁላችንም የቤተሰቦቹ ደስታ ነው። በእያንዳንዱ ችግሮች ውስጥ፣ በእያንዳንዱ ባጋጠሙት፣ ይሄን ስቱዲዮ በሚሰራበት ሰዓት ባጋጠሙት ነገሮች ውስጥ ሁላችንም ቢሆን ያው ተፈትነን ያለፍነው እዮብን ተፈትኗል ያው በፈተና የመጣ ነገር ጥሩ ነው እንደሚባለው እዮብ ያገኘው የደረስክበት ነገር ሁሉ ጥሩ እንደሚሆንልህ የምታድግበት የምትለወጥበት እንደሚሆንልህ አልጠራጠረም እንኳን ደሳለህ እንኳን ደሳላችሁ ማለት ፈልጋለሁ በጣም በጣም በጣም አድርገ እናመሰግናለን እስቲ እንግዲህ ይኸው ዘር ማዘር እና እዮብ አንድ ሊሆኑ ና የተዘጋጀውን ኬክ ሸንሽኑና እንግዲህ እስቲ እንቅመሰው ትንሽ ግን ጨው ሊበዛው ይችላል። ልባስ ስለበዛበት ጨው ሊበዛ ይችላል። እሺ ሁላችሁን በጣም አመሰግናለሁ። ይሄ ስቱዲዮ ሲከፈት ከጎን የሆናችሁ እንግዲህ አሁን ያወራው ኤርሚያስ በጣም የምወደው ጓደኛዬ ነው፣ ሲከፈት ጀምሮ አብሮኝ እያገዘኝ። እንዲሁም ደግሞ እዩኤል ጓደኜ አብሮኝ እያገዘኝ፣ እንግዲህ እዚህ ደረጃ ደረሽ ያለው ሙሉ ፋሚሊ በጣም አመሰግናለሁ ሁላችሁንም። እንዲሁም ደግሞ ቅድም የመጡ ጓደኞች ያሉ የስቱዲዮ ባለሙያ እንድሪያስ ይባላል፣ በጣም አመሰግናለሁ። እንግዲህ ስማችሁን ያልጠራችሁን ካላችሁ እግዚአብሔር ያክብርልኝ። ሁላችሁም ስራ ላይ የተሳተፋችሁ በሙሉ እግዚአብሔር አክብርልኝ። እንግዲህ ሌላ ምንም የምናገረው ነገር የለም። ሁላችሁም ግን አንድ መልእክት የማስተላለፈው ነገር ቢኖር ለምታስቡት አላማ ለምታስቡት እቅድ ሁላችሁም በየሃይማኖታችሁ ጸልዩ። ስትጸልዩ ይሳካላችኋል። ምንም ቢሆን ብቻችንን ብሮጥ ምን ምንም ትርጉም የለውም። እግዚአብሔር ያልተጨመረበት መብራን ያልተጨመረችበት ምንም ነገር አያምርም እና ሁላችሁም ጸልዩ፣ ይሳካላችኋል። ባይሳካም ደግሞ ሞክሩ፣ ያሰባችሁትን ሞክሩ። መብራሪ ያለችሁን የፈቀደችሁን ታሳካላችኋለች። ለእኔ የደረሰችን መብርሃን ለእናንተ የምትደረስላችሁ። በጣም አመሰግናለሁ ሁላችሁም ስለተሰበሰባችሁ። እግዚያ አክብርልኝ። እንግዲህ የዛሬ ፕሮግራማችን ይመስል ነበር። አላገባውም፣ ግን ይህን ልታውቁ ፈልጋለሁ። አላገባውም፣ አላገባውም፣ አላገባውም። እና ያው አራሻችን የሚገኘው አዲስ ገበያ ከፍ እንዳላችሁ ቀለም አደባባይ ጫፍ ላይ መብራት ኃይል ያለበት ህንጻ ሁለተኛ ፎቅ ላይ ነው። እንግዲህ ስም ስለሌለው ነው እየደወላችሁ አራሻ እየጠየቃችሁ መምጣት ትችላላችሁ። የተለያዩ ፓኬጆች አሉን ለምትፈልጉት ፕሮግራም ፎቶና ቪዲዮ እንግዲህ ማስታወሻ ቆንጆ አድርገን እናስቀምጣለን ማለት ነው። እየደወላችሁ እየመጣችሁ ስራዎቻችንን እያያችሁ ማዘዝ ትችላላችሁ ማለት ነው። ከዚህ በኋላ ቤታችን ሁሌም ክፍት ነው። ቀድማችሁ እየመጣችሁ ማዘዝ ብቻ ነው። በጣም አመሰግና ሁላችሁም። ቴንክ ዩ። ሰላም ጤና ይስጥልኝ። እንዴት ናችሁ? ኤደንስ ከቱር ብራይዳል ሾፕ አዳዲስ እቃዎችን እያስገባን ነው። ዘመናዊ፣ እንዲሁም ደግሞ ጥራታቸውን የጠበቁ ከተለያዩ ሀገራት አዳዲስ እቃዎችን ለእናንተ ይዘን ቀርበናል። መታችሁ እንድትጎበኙ እንላለን። የምንገኘው ከኤድና ሞል አደባባይ አጠገብ ሳውዝጌት ፕላዛ ሰከንድ ፍሎር ሁለት መቶ አራት ላይ መታችሁ ቼክ እንድታደረጉ ነው። እናመሰግናለን።